ውድ ቤተሰቦች ዛሬ ደግሞ ይዤላችሁ ቤተሰቦቻችን እናቶቻችን የሚጠቀሙት ተፈጥሮ ጸጉራቸውን ዞማ ያደረገላቸው ጭንቅላታቸውን ራስ ያደረገላቸው ዋው የምትሉት ይዤላችሁ መጥቻለው። ወደ አጠቃቀሙ ነው የምንገባው። እንግዲህ በቤታችን ውስጥ ያለ ነው፣ በሁሉም ቤት ውስጥ የሚገኝ አያችሁት። እንዴት እንደሚያምር ራሱ ስታዩት ራሱ እንዴት ደስ እንደሚል እና ስትቀቡትም ራስ የምትሉበት፣ በሉ በዚህ በሙቀት ቀዝቀዝ በሉ ወደ አሰራሩ። ላይክ ሰብ እያደረጋችሁ ሰላም ሰላም! ውድ ተከበራችሁ፣ የቆንጂት ሂቱ ተከታታዮች ሰላማችሁ ወይ? ያላችሁበት አለም ዳርቻ ይብዛላችሁ። ዛሬም ደግሞ በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት በተፈጥሮ ጸጉራችንን ራስ የሚያደርግልን እናቶቻችን የሚጠቀሙትን እኛ የምንጠቀመውን ብዙ ጊዜ ሽታውን ፈርተን የማንጠቀመውን ይዤላችሁ መጥቻለሁ። እንግዲህ የተፈጥሮ ለጸጉር በጣም ወሳኝና በጣም አሪፍ ፀጉራችንን የሚያርስልን አናታችንን የሚያርስልን ወሳኝ የሆነ ቅቤ ላችሁ የመጣሁት ያንን ቅቤ ደግሞ ሽታ ሳይኖረው በቀላሉ እንዴት አድርገን እንደምንጠቀመው አሳያችኋለሁ። ሽታውን ለማትወዱት ማለት ነው። በብዙ አይነት መጠቀም እንችላለን። ዛሬ ማሳያችሁ በአንዱ አይነት ነው እንደምታየት አዘጋጅቻለሁ ይሄ የገበታ ቅቤ ነው። እናተ ክሬምም አዘጋጅታችሁ ፈይታችሁ መጠቀም ትችላላችሁ። እሱም ይወጣል። የእሱን አወጣጥ ደግሞ ሰራላችኋለሁ። ይሄ አሁን ጨው የሌለው ስለሆነ የገበታው ቅቤ ምንም አይነት ጨው የለውም። እናተም እንደዚህ አይነቱንም ካገኛችሁ መጠቀም ትችላላችሁ። ካላገኛችሁም ደግሞ ክሬሙን ፈይታችሁ መጠቀም ትችላላችሁ። እና በጣም ምርጥ ነው። ቢያንስ እንኳን በወራ አንዴ ብትጠቀሙ አሪፍ ነው። እዚህ ጋር የቡና ዱቄት እንጠቀማለን። የቡና ዱቄት ኔስካፌ ነው የምንጠቀሙ ማለት ነው። ኔስካፌ ማለት መሆን አለበት። ይሄኛው ካልሆነ ከፀጉሯችሁ ውስጥ ቶሎ አይለቅላችሁም። ይሄኛው ግን ከፀጉራች ውስጥ ይለቅላችኋል። ያለው ቡና ለጸጉራችን በጣም አሪፍ ነው። ለፊት ለጸጉር ቡና በጣም ጠቃሚ ነው። ለብዙ ነገር ይጠቅመናል። ስለዚህ አሁን ይህኛው ሽታውን ያጠፋልናል። እዚጋ በመቀጠል የወይራ ዘይት ነው የምንጠቀመው። ወይም ደግሞ ኮኮናት ኦይል ካላችሁ ኮኮናት መጠቀም ትችላላችሁ። እዚህ ጋር ይህንን እንደዚህ አድርጊ። የወይራ ዘይት የምጨምርበት ፓውደሩ ቅቤ ውስጥ ስንጨምረው በአንዴ ላይቀይጥልን ላይዋሃድልን እንችላለንና እዚህ ጋር በደንብ አድርገን መጀመሪያ ላይ ቡናውን ከዘይት ጋር ወይም ከቅባት ከማንኛውም ቅባት ጋር እንዲህ አድርገን ታዋህር ነው በኋላ ቅቤው ላይ ብንጨምረው የተመረጠ ነው ብዬ አስባለሁ። ለምን ይሄ ዱቄቱ እዚህ ጋር እንደዚህ ማማማት አለብን ማለት ነው? እዛ ጋር ሄዶ ሳናማማ ውስጥ ውስጥ ላይ ሊገባብን ስለሚችል እዚህ ጋር በመጀመሪያ የሚበቃንን አህል እንደዚህ አድርገን እናዋህዳለን ማለት ነው። ውድ ቤተሰቦቼ ተጠቀሙበት እና ቅቤያው በጣም አሪፍ ነው። እናቶቻችን ተጠቅመት ብዙ ነገር ብዙ ለውጥ ፀጉራቸው ያማረ ያው የእናቶቻችን ፀጉር በጣም ነው የሚያምረው። በጣም መቅጠናው ነው እንደኛ ያው ቅቢና አይጠየፉም ፊታቸውን ሳይቀር ነው ለቀለቀ የሚሉትና፣ እኛ ደግሞ ያው አሁን ላይ አንቀባውም፣ ግን ብንቀባው የበለጠ ተመራጭ ነው ማለት ነው እና በቤት ውስጥ እንደዚህ የሚኖረው ነገር አድርገን ከፈለግን ደግሞ የቀረፋ ዱቄትም አድርገን የስጋ መጥበሻም አድርገን እንደዚህ ሽታውን ቀይረን ብንጠቀመው የበለጠ አሪፍ ነው። ሽታውን ቀንሰ ነው ማለት ነው እና ያው እናቶቻችን እንኳን እነሱ ያው እንደዚሁም እየተጠቀሙት ነው። እኛ ደግሞ እንደዚህ ሽታውን አጥተን መጠቀም ይኖርብናል ማለት ነው እና እኔ ይህንን በወራ አንዴ ቢያንስ እጠቀማለሁኝ ማለት ነው ይህንን ብዙም ባታቆዩት አንድ ሰዓታትን ብታቆዩት፣ በጣም በቃ ቀዝቀዝ ብላችሁ በተለይ አሁን በዚህ በሙቀት እንግዲህ አስቡት እንዴት ራስ እንደምትሉ ማለት ነው። እና ውድ ቤተሰቦች የተጠቀሙበት ነው ምላችሁ በበለጠ ደግሞ እያበረታታችሁ ይንሰላለ ኮሜንት አስተያየታችሁን እያስቀመጣችሁ ይንሰላለ የተጠቀማችሁበት ስለሆነ እጅግ አድርጌ አመሰግናለሁ። እኔም በጣም ደስ ብሎኛል እና ሼርም እያደረጋችሁ ጓደኞቻችሁን ጋር እያደረሳችሁ ስለሆነ በጣም አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። ያው እንደዚህ በጠቃሚ ቪዲዮች እንገናኛለን ማለት ነው። ብዙ ጠቃሚ ቪዲዮች ይዤላችሁ እመጣለሁ። እኔም እናንተም ሼር እያደረጋችሁ አበረታቱኝ፣ ሰብስክራይብ ማደርግኝ፣ እናንተም ተጠቀሙበት እና ተጠቀሙበት። እኔም ደግሞ እንደዚህ የጠቀመኝም ቪዲዮ ይዤላችሁ መጣለሁ ማለት ነው። በቤታችን ውስጥ ራሳችንን እንዴት እንደምንንከባከብ ቆዳችንን እንዴት እንደምንይዝ፣ አሪፍ የሆነ ነው ብዬ ተጠቅሜ ያየሁትን ጠቃሚ ነው የምለውን ይዤላችሁ እመጣለሁ ማለት ነው፣ ውድ ቤተሰቦቼ። ስለዚህ ደግሞ እናተ አበረታቱኝ ከጎን የሆኑ የአገሬ ልጆች እና እንደዚህ አድርገን በደንብ አድርገን ማዋህድ ይጠበቅብናል ማለት ነው። ድሮ ላይ እንደዚህ ምንድን ነው ቀረብቹ ነው ቀረብቹ አይደለም ወይራ ወይራ ታጥኖ ምናምን ቅቤ ሲወጣው እንደዚህ ጥቁር ይላል እና ሽታው በጣም ደስ ይላል በጣም ነው የምወደው እሱን ሽታ ማለት ነው ቀረብቻው አልበታ እንግዲህ ዘና በሉ ያው በወይራ ነው መሰለኝ እንትኑን እንግዲህ የምን ነበረ ጮጮ ነው ቅል ነው የወተት የሚታለብበት ማለት ነው። እስቲ እሱንም ኮሜንት ላይ ቁጭ አርጉልኝ፣ ማን ነው የምትሉት እናተ? እኛ ሰፈር እኛ ቤት ነው እኛ ሰፈር ነው ድን መሰለ የሚባለው ጮጮ። እንደዛ መሰለ ሚስቴራ ሲቻለ እምዬ ማዘር ጠይቃታለሁ፣ የኔ ውድ እናት፣ የኔ እንቁናት፣ ከሳገኛት ጠይቄ እነግራቸዋለሁ ማለት ነው። እና ያጥኑታል እንደዚህ ውስጥ ያድርጉና ቅጭል ቅጭል ቅጭል ቅጭል ምናምን ደስ ይለኛል፣ እንደዛ ማድረግን በዛው እና እነሱ እንደዚህ አድርገው ሽታው በጣም ነው ደስ የሚለው፣ በነገራችን ላይ ማለት ነው። እና ይህን ደግሞ እኛ እንግዲህ ዘበን አመጣሽን ነገር እየተጠቀመን ሽታውን እንደዚህ እየቀየርን እኛም እንጠቀማለን። ቅቤ ተቀቡ ተብላችሁም ደግሞ ብየው እያላችሁ የምትሉ ከይት ላያስቀምጥልኝና ይህን አቀባቢ ሞክሩት። ቀዝቀዝ በሉ እንግዲህ ያው በስገት አሁን ላይ ያለው ሙቀት እርጥብን ራሱ ያደርቃል በሰኮንድ ውስጥና ይሄንን ደግሞ እናንተ ተጠቅማችሁ ተጠቃሚ ሆኑበት እላቸዋለሁኝ። እንደዚህ ያደርጋችሁ በቃ ምንም ሽታ ሳይኖረው ይሄን አንድ አፍተ ተቀብታችሁ ወይም ክላስ ስትገቡ ወይም ደግሞ ምሳ እየሰራችሁ አሁን እኔ ምሳ እየሰራሁ ቀባና ምሳዬን ሰርጄ ሲጨርስ እታጠባለሁ፣ ማለት ነውና እናትም እንደኔ ተጠቀም ቁሽና የማይመጡባችሁ ከሆነ እላችኋለሁ። ውዶች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እና በተጠቀሙበት ተጠቃሚ ትሆናላችሁ እላችኋለሁ። እና አመሰግናለሁ እንግዲህ ቅቤ ይሄንን ይጠቅማል ብዬ ላብራራላችሁ አችልም። ሁሉን ሰው የመከረ ሁሉን ሰው የተጠቀመበት እንግዲህ። ስትበሉም በደንብ ብሉ፣ ጉበት ይሆናቸው። የድሮ ሰዎች እንኳን ይጠጣሉ መሰለኝ፣ ጠንካራ ናቸው። እንደኛ ልፍስ ልፍስ አይሉ ምናኛ ያው እንደዚህ እንኳን አይጠጣም እንደዚህ አድርጌ እጨርሻለሁ። እንደዚህ እንደምታየቀባ ቃላ አድርጌ አሳያቸዋለሁ። እና ውዶች እንግዲህ ቅስቅስ ስበሉ አውቄ ነው። እንደዚህ ማለት ውጭ ላይ ባስቀምጠው በዚህ በበለጠ እንትን ይላል፣ ግን ቀዝቀዝ ማለት ስለፈለኩኝ ነው እላቸዋለሁ። እንደ እኔ እረጠብ በሉ እህቶቼ፣ እረጠብ በነገራችን ላይ ወንዶቹም ተቀቡ። ወንዶቹም ተቀውረ ጠበበም እንዴ! ፀጉራችሁን ባያድግ እኮ ጭንቅላታችሁን ያርሳል። እና ወንዶች ይሄ እናንተም ተቀቡ፣ ተቀቡ። በተለይ ባለ ትዳሮች ሁለታችሁ እንደዚህ አዘጋጅታችሁ ቀብት በሉና በቃ ራስ በሉ ማለት ነውና ተቀቡ ብዬ አበረታታችኋለሁ። እና ሳህን ላምጣና ሁሉን ላሳያችሁ ሽታው እንዴት ደስ እንደሚል ትወዱት አላችሁ። ደግሞ በጣም ነው የምትወዱት። ያው ሽታው ለናጋቻችን ደስ ደስ የሚል ሽታ አለው ማለት ነው። ደስ የሚል ሽታ ነው ያለው። እና እንግዲህ ሁላችሁም ታመሰግንኛላችሁ ብዬ ተስፋ አደርጋለሁኝ። ስታዩት እራሱ እንደነገርኳችሁ እየታጠነ ነው የሚመስለው። እንግዲህ ታውቃላችሁ የገጠር ልጆች ከሆናችሁ ኔ የገጠር ልጅ ነኝ ማለት ነው። መጥየዋ ልጅ የሁሉ ነገር የሚገኘው በነገራችን ላይ ከገጠር ነው እና የገጠር ልጆች የሆናችሁ ልጆች የከተማ ልጆች ነኝ እንዳትሉ። ለምንድን ነው ታውቃላችሁ? በቃ የሚገኘው ምንጩ እኛ ነን፣ ምንጩ እኛ ነን። እንግዲህ ሁሉን ነገር እያመረጥን የምንልከው እኛ ነን። እኛም ሳምንት ደግሞ አባታችን እ ባለፈበትም አላለፍንም፣ ግን ብዙ ልጆች የገጠል ልጅ ሲባሉ አይመቻቸውም። እኔ በጣም የገጠር ቆንጆዋ እንኳዋ ነኝ እና እላችኋለሁ፣ የገጠር ልጅ በመሆኔ በጣም እምኮራበት የምደሰትበት ነው ማለት ነው። ይኸውላችሁ እንግዲህ እንደዚህ አድርጌ ጨርሻለሁ። አያምሩም? በጣም ነው የሚያምሩ። በጣም ነው የምትወዱት እና አመሰግናለሁ። እስካሁን እየተከታተላችኝ ስለነበረ በጣም አድርጌ አመሰግናለሁ። እና እንደዚህ አደርጋችሁ ተቀብታችሁ ተጠቅማችሁ ትደሰቱበታላችሁ ብዬ ተስፋ አድርጋለሁ። ይኸውላችሁ እና እስካሁን እየተከታተላችሁኝ ስለነበረ እጅግ እጅግ አርጌ አመሰግናለሁ። እግዚአብሔር አምላክ ያክብርልኝ ዘመናችሁ ይባረግ ለምልሙ። አገራችንን ሰላም የሚያደርግልን ደግሞ በያለንበት አቅጣጫ ያለንበትን ቦታ እግዚአብሔር አምላክ ሰላም ፍቅርን፣ አንድነትን ያብዛልን። ያለንበትንም ቤተሰብ እግዚአብሔር ይጠብቅልን። በድጋሚ በአዲስ ቪዲዮ እስክንገናኝ ወዳቸኋለሁ፣ አከብራቸኋለሁ። መልካም ቆይታ